ሰሞኑን አዲስ የተቋቋመውንም እዝ ሰላሳ አምስተኛ ክፍለ ጦር ናት የምትባል ሰሞኑን ወርጌሳ ላይ ልጅኢያሱ ምን እንዳደረገ ያዝ ታውቃላችሁ ማለት ነው። ስለዚህ አሁን ለአማራ ህዝብ ማስተላለፍ የምፈልገው ለሰራዊታችን ማስተላለፍ የምንፈልገው ያ የጥፋት ኃይል ኦሮሚያ መሬት ሲያርድ የነበረውን አሁንም መጠቶ ጎጃም ላይ የመጀመሪያውን ግፍ ሰርቷል። ከዛ በፊትም ይሁን መካከል ላይ አላወቅሁም፣ ጎንደር ላይ ተመሳሳይ ሰርቷል።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 አንተ ጋጠብ እንደለለን ማወቅ አለብህ። በፖለቲከኞችና በሴረኞች ግን የሚሰራው ስራ የኦሮሞን ህዝብም አይወክልም፣ ወይም የደቡብን ህዝብ ወይም ማንኛውም ኢትዮጵያዊ የሚወክል አይደለም። ይሄ የሚሰራው ተግባር የብልጽግናና የብልጽግና የተሸናፊው ስርዓት እንደሆነ እኛም በቅጥ እንገነዘባለን፣ ሰራዊታችን በቅጥ ይገነዘባል። ይሄን ይሱ የሰራውን ስራ አንተ እንደማተገብር ማምናለሁ ከዛ ወዲህ የሚዘህ አሳይትህን ወደፊትም ልተገብር የምትችለው ይህኑ የዓለም አቀፍ ህግ የጠበቀውን ስርዓት እንድትከተል በዚህ አጋጣሚ መልእክታችንን ማስተላለፍ እንፈልጋለን። ከዚህ ውጭ እንግዲህ እንደሚታወቀው ድሮኑ በቃ ስቢልን አላለም፣ ሰራዊትን አላለም። ጃምላ አሁን በፊት ገለጨዋለሁ የአማራ ህዝብ የሚጨፈጨፈው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 እንዲያ ሲል ተገሎ በብዙ መንገድ ነው አማራ እየተጨረሰ ያለው። ልንገርህ ከአሁን በፊት ታስታውሱ ከሆነ 120 ሞርተር የማረክናቸው ጊዜ፣ የመጀመሪያው ትግል ሲጀመር ትግል አበላሽታችኋን ተብለው የተገደሉ የአማራ ተወላጆች በርካታ ናቸው። ትግል አበላሽታችኋን